ሰላም አለይኩም ወራህመቱላህ ወበረካቱ። ድና የተከበራችሁ ውዴ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በእያላችሁበት ሰላማችሁ ይብዛ። ያላ ህዝነትና ራህመት አይላችሁ። ስራ፣ ጤና፣ ያ ሁሉ ነገር ሰላም ነው? ከኔ ጋር አልሐምዱላ ሁሉም ሰላም ነው። እንዴት ናችሁ? ዳና ናችሁ? ደግናችሁ አላችሁ? እኔ አልሐምዱላ ዳና ነኝ። እንግዲህ ዛሬ የኢድ ባብ ላሳያችሁ መጥቻለሁ። ግን አልተቀረጸም በጣም ቢዚ ሆነን ሲቀጥል ሲቀጥል ደግሞ ደክሞ ሆነም በቃ። በነገራችን ላይ ዩቲዩብ ቻናል ማለት ካሜራማን የራሱ የሆነ እንደ ሪያሊቲ ሾትም እንደ ቆይታም ሁሉም ነገር ከያስከበ የሚቀርጽ ያስፈልገዋልና ደከመን። ሁላችንም ያው ብዙ ስራ ስለነበረ የበአል ስራ ተቁታላችሁ። በቃ ቢዚ ሆነን ከዚህም ከዛም ስራ ቢዚ ሆነን፣ እንግዲህ ብዙም አልተቀረጸም ሰው ባጭሩ ላሳያችሁ ብዬ ነው። ለምን ይቅርብኝ። ቤተሰብ እንኳን አደረሳችሁ። ለምላ እምነት የእስልምና እምነት ተከታዮች በሙሉ እንዴት ናችሁ? ደህና ናችሁ? በተረፈ የመዳን ቅመሞች እንግዲህ አብሽሩ፣ ለእናንተም አላ ከመዳን ቤት ወጣችሁ በራሳችሁ ቤት ፏ ብላችሁ የምትኖሩ ዘና ብላችሁ ያደርጋችሁ እንሻላ ከቤተሰባችሁ ከባላችሁ እኛም በስሱ እንግዲህ ባልየውም ባይኖር ቤተሰባችን በአጠገባችን ባይኖር በስሱ ፋ ብለናል። አልሐምዱሊላህ ረቢል ዓለሚን። ከሌላ ጊዜ እኔ ዘለሮ በጣም ደስተኛ ነኝ። ምክንያቱም የተደሰትኩበት እስካሁን ልክ እንደ ጠለብ እየተፈጋው ምናምን በቃ ነጻነት ትልቅ ነገር እንዳገኘው ነው። ከራሴ ላይ እንደወረደ ነው የተሰማኝ። ምክንያቱም ከዚህ በቃ ከዚህ በፊት በስራ አንጻር ምንም ነገር አይመቸኝም ነበረ ጃዛ ተረገሙ፣ ሻይናዎች አላ ይርገማቸው። እስተፍርላ እናም ገላገለኝና አሁን ፈታ ብለናል። በደንብ ብላችኋለሁ። ጋይስ፣ ላይክ ሼር፣ ሰብስክራይብ አድርጉ። እናገና እንደዚህ አይነት ሽፎን የምትፈልጉ ሰዎች ኦርደር አድርጉ። ጥልቡን ይሄ የኢድ ፋዝንጭ ያልኩበትን ሽፎን ይህን ይመስላል። ኢድ ልብሳችን ምናምን እና ልንሰግድ ሄድን። እየሄድን ነበረ ከሰፈር በጣም ብዙ ቦታ ሄደን በቃ እየሰገድነው እና ለእኔ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ሼር አድርጉ እና ከጓደኛን በስንት አመት በሶስት አመታችን በሶስት አመት ነው ሶስት አመት ከምናምን ተገናኘን። ከብዙ ሰዎች በቃ ደስ የሚል ጊዜ ነበረ ዘንድሮ ኢድ እና የኢድ የ ረመዳን በጣም የተደሰትኩባቸው ኢዶች ነበሩ። አልሀምዱሊላህ ረብል አለሚን። ቀጣይ አመት ደግሞ በሰላም ያድርሰን አድርሶን፣ ደግሞ ወይ ከባላችን ከቤተሰቦቻችን፣ በቃ በሀገራችን የምናሳልፋል፣ አያድርገን በስደት ሳይሆን አገር ቤት ደግሞ የበለጠ ደስ ይላል። ያው ስደት ላይ ሁሉም ነገር በስሱን የምትጠቀሙት። ኢንሻላህ እንግዲህ ያው እና በስሱ ይበቃቸዋል ብዬ ተስፋ አደርጋለሁ። ጋይስ እንግዲህ ያው ምግባችን የኢድ ባቡ እንግዲህ እዚህ ጋ እንዳያችሁት ይመስላል። አይቤ ሰራን፣ ያንን ነጭ አይቤ የማይፈልጋሉ። እዚህ ጋ ዶሮ ወጣልላችሁ። እዚህ ጋ ክትፎ አለ ለብልብ የተደረገ እናም እዚህ ጋር ያኔ አይቤና ክትፎ አለላችሁ ዳቦ አለ እንጀራ አለ፣ የለ የላም የቀረ የለም። ጋይሲ እንግዲህ ያው ኑ ሪያድራችሁ ችግር የለውም። እኛ እንግዳ ተቀባይንን እንቀበላችኋለን ፋፍሽ ብለን እና እዚህ ጋር ጥብስ እዛ ጋር ቅቅል ተሰርቶ ነበረ። እና የኛ ቤት ድባብ፣ የኛ ጋ ድባብ ይህንን ይመስላል። ጋይስ፣ ሰብስክራይብ ላይክ፣ ሼር እያደረጋችሁ ቤተሰብ ቻናል የተኝቷል። ፕሊዝ ላይክ፣ ሼር አድርጎ፣ ይህንን ይመስላል የዛሬው ቪዲዮ። በቀጣይ ፕሮግራም እስክንገናኝ፣ አሁን እንደስ የሚል ፕሮግራም ይኖረናል። አብራችን ቆዩ። ባይ ባይ።